ጥሪያችን አክብራችሁ በመገኘታችሁ ከልብ እናመሰግናለን። በተጨማሪ ደግሞ ሁልጊዜ ከምንሰራው ስራ ጋር አብራችሁን ያላችሁት የሚዲያ አካላቶች ናችሁ። ማስተካከል ባለብን ነገር ጋይድ እያደረጋችሁን፣ መታረም ባለበት መንገድ እያሳያችሁን፣ የተሻለ ነገር ለሕዝቡ እንድናቀርብ እድል ሰጥታችሁናልና ለሱ ማመስገን ወዳለሁ፣ በመገኘታችሁን ማመስገን ወዳለሁ። እንዲሁም ሀበሻን ማመስገን ወዳለው ምክንያቱም ባህልን አትኩሮት አድርጎ ለህብረተሰቡ ሊጠቅም የሚችል ነገር በተለይ ደግሞ ለጥበበኛው ስራው ላይ ለተሳተፈ ጥበበኛው ሊያበረታታ ሊያግዘው እንዲታይ ሊያደርገው የሚችል ነገር በማሰባቸው ማመስገን ወዳለው። ይህንንም እድል ስለሰጣቸውም ደግሞ እኛም ከልብ እናመሰግናለን ማለት ነው። ከብዙዎቹ የሚዲያ አካላት ጋር በዛኛው ፕሮግራማችን አስር አመት ተጉዘናል። እንጓዛለን ብለን ተስፋ እናደርጋለን። ካላባረራችሁን ማለት ነው። ፕሮግራሙን የሚመስሉትን አንዳንድ ነገሮች እያነሷቸው ይሄዳለሁ። ሶስት ሜጀር ነገሮች ነው ያሉን። የመጀመሪያው ይሄ ጋዜጣዊ ፕሮግራም ነው፣ ጋዜጣዊ መግለጫ ፕሮግራም ነው። ከዛ በኋላ እጮቹን ደግሞ የምናሳውቅበት ከአንድ አስር ቀን በኋላ እጮቹን ለህዝብ ይፋ የምናደርግበት ፕሮግራም ይዘጋጃል። በዛ ላይ አንዳንድ የጁሪ አባላቶች እንደዚሁ ጋዜጠኞች እና ኢንፍሉዌንሻል የሆኑ ሰዎችን ጋብዘን ያን አናውንስ የምናደርግበት ፕሮግራም ይኖራል። ከዛ በኋላ ደግሞ ዋናው ሽልማት ፕሮግራም ከኮክቴል እና ከሙዚቃ ዝግጅት ጋር በደመቀ መንገድ ሀበሻዊ በሆነ ድምቀት ይደረጋል ማለት ነው። ለካታጎሪው በጣም ብዙ ካታጎሪ ነው ሊኖር የሚችለው ምክንያቱም ጥበብ አለ፣ ከዛ ደግሞ ባህል አለ እና ሁለቱን አዋህደን ስናየው ኦልሞስት ወደ መቶ አካባቢ ሊደርስ የሚችል ካታጎሪ ነው የሚወጣው። ያው ሁሉንም አድርገን ፕሮግራሙን መስራት አንችልም። ስለዚህ ለመጀመሪያ የሚሆን ሊያሳትፍ የሚችል ፕሮግረሱን እንድናይበት ሊቀል ይችላል ብለን የወሰንናቸውን 14 ካታጎሪዎች ፒክ አድርገናል። በዚህ ዓመት በ14ቱ ካታጎሪዎች እንጀምራለን ማለት ነው። ዛሬ የህይወት ዘመን ተሸላሚ የሆኑትን ሶስት ሰዎች በኋላ ዳይሬክተር ብርሃኑ ሽብሩ አናውንስ ያደርግልናል። ተወዳዳሪዎቹ በዚህ ዓመት ላይ የምናሳትፋቸው የባለፈውን አንድ ዓመት ስራቸውን አይተን ነው። ሙዚቃም ሆነ ፊልምም ሆነ ሌሎችም ነገሮች በሙሉ ከዚህ በፊት እንደምናደርገው የአንድ የአንድ ዓመት ስራቸውን ብቻ እያካተትን እንሄዳለን ማለት ነው። ሬጅስትሬሽኑ ሬጅስትሬሽኑ ላይ አንዳንድ ሀሳቦች ለማንሳት የሚመዘገቡ ሰዎች ባህልን የሚያንጸባረቁ ስራዎች መሆን አለባቸው። ቅድም እንደተባለው እልል ያለ ስራ ባህልን ተኮር አድርጎ ሊገልጽ የሚችል ነገር በዛ ውስጥ እንፈልጋለን ማለት ነው። ስራዎቹን ፒክ ስናደርጋቸው ባህል አንዱ መሰረት ይሆናል ማለት ነው እና ያንን የያዙ ሰዎች ሬጅስተር ማድረግ ይችላሉ። በነጠላም ሆነ በቡድን የተሰሩ ስራዎች መመዝገብ ይችላሉ ማለት ነው። ይህንን ከዛሬ ጀምሮ አናውንስ እናደርጋለን በሶሻል ሚዲያ ላይ። እናንተም ነገሩን በምታስተዋውቁበት ሰዓት ሰዎች ሬጅስተር ለማድረግ መጣታቸው አይቀርም። ለዚህ የሚሆን ፌስቡክ እና ላንዲንግ ፔጅ ይኖረናል። እዛ ላይ ሰዎች ገብተው ሬጅስተር ያደርጋሉ። በተጨማሪ ደግሞ በእኛ በኩል ሎቢ እያደረግን ሰዎች ሬጅስተር እንዲያደርጉ እንወተውታለን ማለት ነው። ሌላው ለሴሌክሽኑ ፕሮሰስ፣ ለምርጫው የሚሆነን ሶስት መሰረታዊ ስቴፖች አሉን። አንደኛው በምዝገባው ጊዜ ነው። በምዝገባው ጊዜ ቅድም እንዳልኩት እልል ያለ የባህል ስራዎች የተሳተፉበት ስራ መሆን አለባቸው። እንደዚ አይነት ስራ የሌለው ስራ ከመጣ እዛ ላይ እናስወጥዋለን ማለት ነው። የመጀመሪያው ፓርት ሴሌክሽን ፕሮሰሱ እዛ ላይ ይጀምራል ማለት ነው። የሚሳተፉትና የማይሳተፉትን የምንለይበት ሁለተኛው እጮቹን በመምረጥ ሂደት ነው። ይሄኛው ደግሞ ሌላው የመምረጫ ስቴፓችን ነው። ለምሳሌ በአስር ሰው ሊመዘገብ ይችላል በሙዚቃ ክሊፕ፣ ከአስሩ መርጠን ወደ አምስት ወደ አራት እናወርዳለን። ሁለተኛው ስቴፕ እሱ ይሆናል። ሶስተኛው ደግሞ አምስት ከቀሩን ወይ አራት ከቀሩን በኋላ አሸናፊውን የምንመርጥበት ሶስተኛው ስቴፕ ይሆናል ማለት ነው። ስለዚህ ሴሌክሽን ፕሮሰሳችን ሶስት ስቴፖችን የተከተለ ይሆናል ማለት ነው። ለኢቫሉዌሽኑ ይህንን ተወዳዳሪዎቹን ልንመርጥበት የያዝነው አንድ አይነት መስፈርት አይደለም። ነገር ግን መሰረታዊ የሆኑ መስፈርቶች ሁሉም ላይ ይካተታሉ። ሌሴ ለምሳሌ በባህል ምግብ የሚወዳደር ሰው እና በባህል ሙዚቃ የሚወዳደርን ሰው በአንድ መስፈርት ልንዳኘው አንችልም። ግን የሆኑ መሰረታዊ የሆኑ ነገሮች ግን ይኖራሉ ልንዳኛቸው ምንችለው። ከዛ በተቀረ ግን ሁሉም ካታጎሪ የየራሱ የሆነ ቴይለርድ የሆነ መመዘኛ ነጥብ ተዘጋጅቶለታል ማለት ነው። በዛ መንገድ እንዳኛቸዋለን ማለት ነው። አሁን ብርሃኑ ሽብሩ ስለ ህይወት ዘመን ተሸላሚዎቹ አንዳንድ ነገር ይለናል። ከሁሉ በፊት ይህንን ሽልማት ላዘጋጀው እንዲዘጋጅ ላሰበው ላሰላሰለው፣ እና በተግባር እንዲተረጎም ጥረት ላደረጉ አካላት ከፍ ያለ ምስጋና አቀርባለሁ። በኢትዮጵያ የኪነ ጥበብ ዘርፍ ስም እንግዲህ የተሰጠኝ የእድሜ ዘመን ተሸላሚ ነው። አንደኛው የዚህ የሙዚቃ ሪኮርዲንግ የሚባለው አቶ ፍቃዱ ዋሬ ካሴት ብሎ ነገር ሙዚቀኞች ብሎ ነገር አገራችን ሲጀመር ከካሴት ማሳተም ጀምሮ ጥረት በማድረግ አሁን ወደ ደረሰበት ደረጃ ደረጃ በደረጃ እያደገ እያደገ በመጣ ቁጥር ከሚያድገው ነገር ጋር አብሮ እያደጉ አቶ ፍቃዱ አምባሰል ሙዚቃ ቤት በሚል ስም ሰይመውት ሲጓዙ መኖራቸው፣ የሄዱባቸው መንገዶች በጠቅላላ የሚገርሙ ናቸው። አሁን በህይወት የሌሉም ብዙ ሙዚቀኞች አሉ። ከጥላሁን ገሰሰ ከብዙነሽ ቅድም ሌሎችም እንደዚህ አብረው ካሏቸው ሰዎች ጋራ እንደዚህ እንደ ጓደኛ እያመጧቸው አብረዋቸው እየሰሩ በካሴት እያሳተሙ፣ ሌላ ቀርቶ ለምሳሌ ህብረት ትርኢት በሚታይበት ጊዜ ህብረት ትርኢቱን ይቀዱትና በማግስቱ በካሴት ያትሙና ለህዝብ በማዳረስ ይሄ አይነት ልምምድ ይሄን አይነት ሙከራ ያደረጉ ኢትዮጵያዊ የመጀመሪያ አቶ ፍቃዱ ዋሬ ናቸው። ከዚህም ባሻገር ይሄ እንግዲህ ይሄ የሆነው በተለይ በሀይለኛው ጉዳይ ላይ ይንቀሳቀሱ የነበሩት በሰባዎቹ አካባቢ ነው። ከዚህም አልፈው ለምን ወጣቶችን አናወዳድርም? የከፍተኛ ቀበሌ እነዚህ ወጣቶች አሉ እነዚህ ክህሎት ያላቸው ልጆችን በማወዳደር ወደ መድረክ በማምጣት ኃላፊነቱን በመውሰድ ድርሻቸውን ሲወጡ አሸናፊ ለሆኑት የመጀመሪያ የመጀመሪያ የመኪና ሽልማት ያዘጋጁት እኚህ አቶ ፈቃዱ ዋሬ የሚባሉ የአምባሰል ሙዚቃ ቤት ባለቤት እና ስራ አስኪያጅ ናቸው። ይህንን ስናስብ እስከ ሁለት መቶ ሰባ ሦስት ካሴቶችን በማሳተም እንደገና ኮሌክሽን የሚባሉ አሉ ሙዚቀኞችን አሰባስበው ያንን ነገር በማዘጋጀት ኮሌክሽኖችን በመስራት ግንባር ቀደምና ፈርቀዳጅ የሆኑት አቶ ፍቃዱ ናቸው። ዛሬ እሳቸውን በሕይወት ስለምናገኛቸው ደስታ አልችልም፣ ደስታዬን አልችለውም። ጥረታቸው፣ ትጋታቸው ስንመዝነው በየትኛውም አቅጣጫ ግንባር ቀደም በመሆናቸው የዚህን የእልል ሽልማት በዘመን የእድሜ ዘመን ተሸላሚ በማድረግ ተመርጠዋል። ሌላው ምንድነው፣ እሱ ፐርፎርሚንግ አርቲስት ይላል። ባህላዊ የሆኑ ነገሮችን ነው እንግዲህ ቅድም ጀምረን የምናወራው ባህላዊ የሆኑ ከ1940ዎቹ ጀምሮ የሀገር ፍቅር ቲያትር ሲመለከ ከዛ በፊት ነበሩ ሀገር ፍቅር ቲያትር እንደምታውቁት አንጋፋው የኢትዮጵያ ቲያትር ነው። ከ1940ዎቹ ወዲህ ከተቀጠሩት ከገቡት ውስጥ የጥበብ ሰዎች የመድረክ የጥበብ ሰዎች ውስጥ ስንመለከት እጅግ በጣም ብዙ ናቸው። እዛው ውስጥ የተሳተፉ ከ60 በላይ የሆኑ የዚህ የመድረክ በተወዛዋዥ በሉ፣ በትወና በሉ፣ በሙዚቀኛ በሉ የመጡት እነዚህን ሰዎች ከአርባዎቹ ወዲህ ከተመለመሉት ውስጥ በጣም በሚያስገርም ሁኔታ ወይዘሮ የሺ ተክለወልድ አሁን በነገርኳችሁ ሂደት ውስጥ ያለ መታከት በዲሲፕሊን በሉት በስነ ምግባር በሉት በየትኛውም በሉት እስከዚህ ዘመን ድረስ የተጓዙ ወይዘሮ የጥበብ ከያኔ ናቸው። እኚህ ከያኔ በጣም የሚገርመኝ እና ደስ ያለኝ በኢትዮጵያ መንግስትነት ታሪክ ውስጥ የኢትዮጵያ መንግስት በመንግስት ደረጃ በመንግስት የፊልም ስራ ድርጅት ውስጥ የልቦለድ ስራ ትወና ስራ ውስጥ በመሳተፍ ሁለት ናቸው። መጀመሪያ የተሰሩት እነሱም በሕይወት ዙሪያ የሚለው ፊልምና አስቴር የሚለው ፊልም እዛ ውስጥ በመሳተፍ ባህላዊ የሆኑ እሴቶቻቸውን ይዘው እዛ ውስጥ የተሳተፉ ወይዘሮ ናቸው በየትኛውም አቅጣጫ ስናስበው ከእሳቸው ጋር ተወዳዳሪ በህይወት ካሉት ነው። እንግዲህ ተወዳዳሪ የሆኑ ምርጫ ያላቸው ወይዘሮ የሺ ተክለወልድ በሀገር ፍቅር ቲያትር ይሰሩ የነበሩት ናቸው። ወይዘሮ ብዙ ወንድም አገኝ ከፍተኛ አርአያ ሰብ ናቸው። በተለይ የመገናኛ ብዙ መሰራቶች ሚዲያ ነው የምትሉት በሚዲያ በቴሌቪዥን ስራዎቻቸው ከኢትዮጵያ ከጫፍ እስከ ጫፍ ከሰሜን ደቡብ ከምስራቅ ምዕራብ በመዘዋወር ገጠር ውስጥ እንዴት ነው የሚኖሩት? አኗኗራቸው እንዴት ነው? ባህላቸው እንዴት ነው? እርሻው እንዴት ነው? ከብቶቹ እንዴት ናቸው? ህፃናቱ እንዴት ነው የሚሄዱት? ድምፀ ቤተ ክርስቲያን ምን ይመስላል? በየገጠሩ ውስጥ ያሉ አዝማሪዎች፣ ዘፋኞች ምን ይመስላሉ? ተራራው ምን ይመስላል? እሸቱ ምን ይመስላል? ወንዙ ምን ይመስላል? የሚለውን ነገር አንድ በአንድ ያለ መታከት በኢትዮጵያ ውስጥ በቴሌቪዥን በተከታታይ እንዲያቀርቡ በከፍተኛ ደረጃ በከፍተኛ ትጋት ሲሰሩ የነበሩት ወይዘሮ ብዙ ወንድምአገኝ ናቸው። ከዚህም ባሻገር ጸሐፊ ናቸው፣ ገጣሚ ናቸው። የኢትዮጵያ ሴቶችን ሲሰሩ ከፀጉር አሰራራቸው የፀጉር ባለሙያቸውን ፈልገው የሚገራሩ ነገሮች አሉ። የፀጉር አሰራራቸው፣ የጀበና አሰራር፣ የምናምን አሰራር የምናምን ኢትዮጵያዊ የሆነ ከመግባቱ በፊት ምንድን ነው እሱ የሚቀቡት? ተመልከቱ። ይሄንን ሁሉ በማየት አምበር ጭቃ ምናምን እያሉ የተቹት ግጥም አላቸው ቀደም ሲል ማለት ነው። ይሄንን በየጊዜው በማስተላለፍ በየጊዜው በማስተላለፍ ግንባር ቀደምነት በተራቁት አንድ ወይዘሮ ብዙ ወንድም አገኝ እሳቸው ናቸው። ይሄ በተለይ በስልሳዎቹ መጀመሪያ አካባቢ ከስልሳዎቹ እስከ ሰባዎቹ ድረስ ባለው ጊዜ ውስጥ ሁልጊዜ ስከታተላቸው ይገርመኛል። አሁን እነዚህ የእሳቸውን ስራዎች ለማየት በተለይ የመገናኛ ብዙሃን የሆናችሁ ገብታችሁ መነን መጽሔትን ይዩት፣ ገብታችሁ የኢትዮጵያ የዛሬ የኢትዮጵያን ተመልከቱት፣ ድምፅ ጋዜጣን ተመልከቱት፣ አዲስ ዘመን ጋዜጣ ተመልከቱት። እዛ ውስጥ የጻፏቸው ሁኔታዎች አሉ። በሄዱበት ቁጥር፣ በሄዱ ቁጥር ግራና ቀኙን እያዩ የሚያልፉት ነገር የላቸውም። ግራና ቀኙን እያዩ የሚያልፉ ነገር የላቸውም። በተለይ ሁልጊዜ የሚገርመኝ በተለይ ከህፃናት ጋር ያላቸው ጉዳይ ከጥበባዊ የባህል ጥበባዊ ጉዳይ ጋር ያላቸው ናቸው። አንድ ወቅት ላይ ወሎ ውስጥ ሄደው ህፃናት ልጆች ማሲንቆ ሲጫወተው ያገኟቸው ነገሮች አሉ። ካሜራማን ፎቶግራፍ የሚሰራ ጓደኛች አላቸው። እዛ ላይ ልጆቹን ይጠይቋቸዋል። ከተማራችሁ፣ አባታችን ያሰማረን ሰው ሲመጣ፣ እንግዳ ሲመጣ ይከቡና እነዚህ ህፃናት ልጆች ማሲንቆ ይጫወታሉ። ተመልከቱ ከሀገር ባህል ማሲንቆ ክራር፣ ወዘተ ከሚለው አንሳት የሙዚቃ መሳሪያ ጀምሮ እስከ እፅዋቱ ድረስ የኢትዮጵያ እፅዋት ምን ይመስላሉ፣ ምንድን ናቸው፣ እሱ የት ነው የሚገኙት የሚለውን በሙሉ በመስራትና በኢትዮጵያ ቴሌቪዥን በማስተላለፍ ግንባር ቀደም የመገናኛ ብዙሃን የቴሌቪዥን ሰራተኛ አቅራቢ ናቸው። አላቅም እንግዲህ እነዛ የሰሩትን ስራዎች በጠቅላላ ምናልባት ወመዘክር ውስጥ የኢትዮጵያ ቴሌቪዥን ወመዘክር ውስጥ ሊኖር ይችላል ብዬ አስባለሁኝ። ወይዘሮ ብዙ እንደማገኘው በዚህ አስተዋጽኦ እጅግ ብዙ መንገድ የሄዱ ታታሪ ወይዘሮ እንደነበሩ በማሰብ በዚህ በተዘጋጀው የሽልማት የእድሜ ዘመን ተሸላሚ እንዲሆኑ ተመርጠዋል። ነው ይሄ ነው። እንግዲህ በዚህ ጉዳይ ላይ ያዘጋጀሁት ልላልኩ ሽልማት በዋነኛነት ያሰብነው ታሪካችንን፣ የሀገራችንን ባህል፣ ወግ፣ ጥርስ፣ የተፈጥሮ መስህቦችን እነዚህ ነገሮች ባሰናሰለ መልኩ ትላንት ይህንን ባህል ለእኛ ያሻገሩ ዛሬ ላይ የተቀበልነውን ለሚቀጥለው ትውልድ ለማሻገር ስለዚህ እንደ ድልድይ እንዲያገለግል ታስቦ የተዘጋጀ ፕሮግራም ነው ይህ። በተለያዩ ዘርፎች የኢትዮጵያ ባህልን፣ ታሪክን፣ ቅርሶችን በደንብ መዳበር ያለባቸው መጠንከር ያለባቸው ሀገር ውስጥ ብቻ ሳይሆን በሀገር አቀፍ ደረጃ በዓለም አቀፍ ደረጃ እንዲታወቁ ለማድረግ ከሚሰሩ ሰዎች ጎን ሆኖ አብሮ ለመስራት ታሳቢ የተደረገ ነው። እነዚህ የጥበብ ሰዎች በተለያየ በየሙያቸው ስናበረታታ ባህላችንም አብሮ ያድጋል። እኛም አብረን እናድጋለን። እነዛም የጥበብ ሰዎች ትናንት የተቀበሉትን ዛሬ ላይ ያሉ ትውልዶች ለነገ እንዲያቀብሉ ለማድረግ ትንሽም ቢሆን እርሾ ስለሚሆናቸው ማበርታት ስላለብን ታሳቢ የተደረገ ነው ማለት ነው። ስለዚህ እልል ያልኩ አዋርድ ስንል ለምንድን ነው እልል ያልነው? ማንም ሰው በተሰባራበት ዘርፍ ጠንካራ የሆነ ስራ ሰርቶ ውጤት ሲያመጣ የሚያስመዘገቡ በውጤት በሀገር አቀፍ ደረጃ ወይም ለሀገራችን ባህል የሆነ ያህል ዋጋ ሲኖረው እልል ያለ ሰው ይሆናል ማለት ነው። ስለዚህ እልል ያልኩ ነው ማለት ማንም ሰው በተሰማራበት ረገድ ውጤታማ መሆን፣ ውጤት ማምጣት፣ በህይወቱ ላይ ለውጥ ማምጣት፣ በሀገር ላይ ለውጥ ማምጣት፣ በባህል ላይ ለውጥ ማምጣት ሲችል፣ ስለዚህ ባህላዊው ከዘመናዊው ጋር ማሰናሰል ሲችል እልል ያለ ሰው ይሆናል እልል ያለ ባለሙያ ይሆናል ማለት ነው። ስለዚህ እልል ያልኩ አዋርድ ቅድም እንደተነሳው ዘንድሮ የመጀመሪያችን ነው። የሚቆም ነገር አይደለም። በየዓመቱ ሌሎች ዘርፎች እያካተትን ዘንድሮ ያልተካተት ነው። እንደ መነሻ ምናልባት ውስን በሆኑ ሙያዎች ላይ ሊሆን ይችላል። የጀመርነው ቀጣይነት ከእናንተ ጋር እየተመካከርን አጠቃላይ ከባህሉ ባለቤት ጋር እየተመካከርን እያወራን አስፍተን የምንሄደው በየዓመቱ የሚዘጋጅ ነገር ይሆናል ማለት ነው። በአጠቃላይ አንድምታው ይህን ይመስላል። ሶስት የተለያዩ ዲዛይኖችን አይተን ፋይናሊ ያረፍንበት ዲዛይን ይሄ ነው። ክብደቱ ሜይቢ ከ1.3 እስከ 1.5 ኪሎ የሚመዝን ነው የምናደርገው። በአሁኑ አዋርድ ላይ በአሁኑ ሽልማት ላይ 14 ካታጎሪ ካለ ሞስት ፓብሊስ እስከ 20 ያህል ትሮፊ የሚታደል ይሆናል ማለት ነው። ዲዛይኑ እንዳያችሁት ትንሽ ኮንቴምፖራሪ አይነት ነገር አለው። ዳይሬክትሊ ባህልን በቀጥታ የሚገልጽ ዲዛይን ካሉን ባህሎች ላይ አልወሰድንም። ምክንያቱም በጣም ብዙ ባህል ነው ያለን። ከባህል ውስጥ ደግሞ የትኛውን ኤሌመንት መውሰድ እንችላለን? የወንበር ዲዛይኖች ልንወስድ እንችላለን። ጠፈሮ አለ፣ ጠልሰሞ አለ፣ ብዙ አይነት ነገር አለ። ሁሉን ነገር አድርገን ማካተት ስላልቻለን ኮንሴፕቱ ላይ ነው የወረድ ነው። ኮንሴፕቱን ስታዩት የተጠረበ አለት ነው የሚመስለው። የተጠረበ አለትን የወሰድ ነው ከዚህ ከባህሉ ጋር ለማያያዝ አለት ባህል የአንድ ማህበረሰብ መሰረት ነው። የተለያዩ ባህሎች ተሰባስበው ማህበረሰብን ይገነባሉ። ያ ደግሞ ሀገርን ይገነባል። ሴምቲንግ አለትም እንደዛ ነው። የተለያየ ሼፕ አለው፣ የተለያየ ሳይዝ አለው፣ የተለያየ ክብደት አለው። እነዛ ትንንሽ አለቶች ተሰባስበው ነው ትልቅ የሚያምር ውብ የሆነ ግራንድ የሆነ ነገር የሚሰሩልን፣ ቤትንም ግንባታ ብንል እነዚህ የመሳሰሉት ነገሮች። ስለዚህ መሰረት ያለውን ነገር ለማቆም የሚገልጽልን ነገር ሆኖ ስላገኘ ነው እንደዚህ የተጠረበ አለት ዲዛይን አድርገን አቅርበነዋል ማለት ነው። ከለር ኮምቢኔሽኑን እንደምታዩት የሀበሻ ከለር ቲም ይዞ የሚወጣ ነው ማለት ነው። ይሄን ይመስላል። ወደ ጥያቄው መሄድ እንችላለን። ሻቢራንም እና ዮኒንም እንኳን ደስ አላችሁ ማለት ወዳለሁ ወደዚህ ዘርፍ ስለመጣችሁ ምክንያቱም የዚህ የሽልማትም የአርት ኢንዱስትሪም በኢንዱስትሪ ደረጃ ደርስና ልብለን ባናምንም ምንም እንኳን የአርት ሴክተሩ በጣም በተዳከመበት እና ብዙ መቀዛቀዝ ባለበት ጊዜ እና በትክክለኛው ወቅት ስለመጣችሁ ሁለታችሁንም ለካምፓኒ እንኳን ደስ አላችሁ ማለት እወዳለሁኝ። የተወሰኑ ጥያቄዎች ብሪፍ እንዲደረጉልኝ ፈልጌ ነው። መጀመሪያ የመጀመሪያው ጥያቄ ወደ ዮኒ ነው። ዮኒ እልል ያለ አዋርድን ይዘህ ስትመጣ ከጉማ አዋርድ ጋር የሰራው ብራንዲንግ አለእና ዮናስ ሲባል ጉማ፣ ጉማ ሲባል ዮናስ ወር ደግሞ ኢትዮ ፊልም ብራንድ ተሰርቷል፣ እና ሁለቱ ጋር ሊኖሩ የሚችሉ የብራንዲንግ ኮንፍሊክት ኦፍ ኢንተረስቶችን ቢመጡ ወይም ደግሞ ቢነሱ እንዴት ልታስታርቃቸው አስበሃል የሚል ጥያቄ ነው። ጉማ ፒውርሊ ጥበብን ነው የሚሸልመው። ለምሳሌ ፊልምን ሜል የምናተኩረው ፊልም ነው። ፊልም ላይ ስለ ፊልሙ ነው የምናነሳው። እዛ ላይ የባህል ተች ኖረው አልኖረው የእኛ መመዘኛ ነጥብ አይደለም። ሶ ፒውርሊ ፊልምን ከሲኒማ አንግል ነው ፣ ለምሳሌ ሲኒማቶግራፊው፣ ከድምፁ፣ ከኤዲቲንጉ፣ ከትወናው፣ ከስክሪፕቱ እነዚህ የመሳሰሉ ነገሮች የሲኒማቲክ ኤሌመንቱን ብቻ ነው የምንዳኘው። ሰው ያ ፊልም የባህላዊ ይዘት ኖረው አልኖረው የእኛ መመዘኛ ነጥብ አይደለም። ፊልሞች አሉ የባህላዊ ይዘት ያላቸው ፊልሞች ተሰርተው አሸናፊ ሆኑ አሉ፣ ያላሸነፉም አሉ። ግን መመዘኛ ነጥባችን አይደለም እሱ። ስለዚህ ይሄ እልል ያላዋ መመዘኛ ነጥቡ፣ መነሻው፣ ሀሳቡ ሁሉ ባህል ነው። ባህልን ምን መንገድ እናንጸባርቀዋለን ነው። አጋጣሚ ሆኖ አሁን የያዝናቸው ናቸው። እዚህ ጋ እንግዲህ ወደ 14ቱ ጥያቄ እመጣልሃለሁ። የያዝናቸው ሲኒማውን ክሊፑን ሌላ ደግሞ እንደ ማስታወቂያ ምናምን የመሳሰሉት ነገሮች ሚን ሊመረጥናቸው ምንድን ነው? የመጀመሪያ ስራ እንደመሆኑ መጠን እንደ እልል ያለ አዋርድ ወደ ህዝቡ ለመምጣት ህዝቡ በቀላሉ የሚያውቃቸውን ጋር ተደራሽ ለማድረግ ነው። ሰው ህዝቡ ፊልሞቹን ያያቸዋል፣ ሙዚቃዎቹን ያያቸዋል፣ ክሊፖቹን ያያቸዋል። ስለዚህ ይህንን ሀሳብ ለመሸጥ አንቸገርም። ነገር ግን ለምሳሌ የያዝናቸው ካታጎሪዎች አሉ ያላካተትናቸው ለምሳሌ የምግብ ስራ የምግብ ስራ የሚለውን ፖፕላር የሆነ ነገር አይደለም። ለምሳሌ አንድ የሆነ ክትፎ ቤት ለምሳሌ ልታወዳድር ከፈለግ አቀራረባቸውን ልታወዳድር ከፈለግ በበላይ ገብተዋል መስተንግዷቸውን ልታወዳድር ከፈለግ ብዙ ሰው አያውቀውም። የተወሰነ ሰው ነው ሊያውቀው የሚችለው። እነዚህ እነዚህ ሁሉ ነገሮች ካታጎሪ ውስጥ አሉ። እኛው ጋ ግን አሁን ያንን አውጥተን ለህዝቡ የምናቀርብበት ደረጃ አይደለም። አሁን ሰው በሚያውቀው በለመደው ፋሚሊየር በሆኑት ስራዎች እንምጣለት ነው። ለምሳሌ የባህል ክሊፖች ሆኖ ባህልን ሊያንጸባርቁ የሚችሉ ዘመናዊ ልበስ ተደርገው የተሰሩ ስራዎች አሉ። ሰዎች ያውቋቸዋል ኢዚሊ ኮሚኒኬት ለማድረግ ለኛ ይጠቅመናል። ስለዚህ አንደኛው ነጥብ ይሄ ነው እና መለያችንን እንድታደርጉት የምፈልገው እልል ያለ አዋርድ ጥበብ ላይ ጥበብን መሰረት አድርጎ ይምጣ እንጂ ዋናው ኤሰንሱ ያለው ባህል ላይ ነው። ባህልን የምናንጸባርቅበት መንገድ ጥበብ ስለሆነ ነው። እኛ እነዚህን ጥበቦች የተጠቀምናቸው ወይም የስራ መስኮች የተጠቀም ናቸው ስለዚህ የሚጋጭ ነገር አይደለም ለማለት ነው። ክሊር ከሆነ ክሊር ካልሆነ ደግሞ ትመልሱኛላችሁ በሌላ ጥያቄ ማለት ነው። አስራ አራት ያደረግንበት ምክንያት ቁጥሩ ለምን አስራ አራት ሆነ ነው ወይስ አነሰ ነው? አስራ አራት ለምን ሆነች አሁን? መልስ እዚህ ጋር ላይ ያይዘለ ስንጀምሮ ወደ ሀያ አምስት ካታጎሪ መሰለኝ የመረጥ ነው ወደ ሀያ አምስት ነው ያዝን የነበር ነው። ግን አሁን ያልኩ አይነት ጥያቄዎች ለእያንዳንዱ ካታጎሪ ይመጣሉ በዲስከሽን ያ ነገር አሁን ህዝቡ ጋር ብናቀርበው ይህንን ካታጎሪ ምን ያህሉ ሰው ያንን ቦታ ያቀዋል፣ ምን ያህል ሰው ያንን አርቲስት ያቀዋል፣ ወር ያንን ስራ ያቀዋል የሚለው ነገር ጥያቄ ውስጥ እየገባ ስለመጣ እነዛ ነገሮች እያወጣናቸው መጣና በጣም ፋሚሊየር የሆኑ ነገሮችን እንድንገባበት አደረግን ማለት ነው። እዚጋ ጀስት እንደ ኤግዛምፕል ሀሳቡ እንድትረዳኝ ለምሳሌ እኔ ፊልም ስራ ስጀምር የጀመርኩት በሄርሜላ ነው። ሄርሜላን ፊልም የሰራሁት ሄርሜላ ፊልም ሌላ ታሪክ ጠፍቶ አይደለም፣ ግን ሄርሜላ ታሪኩ መላው ኢትዮጵያዊ በሰዓቱ የሚያውቀው ታሪክ ነው። በጋዜጣ በመጽሔት በሬዲዮ በቴሌቪዥን። ስለዚህ እኔ ስራ ኤኒ ጂ በመጣ በሚያውቀው ስራ ሲሆን ኢዝሊ ከኔ ጋር ኮሚኒኬት ለማድረግ አይቸገርም ከሚል የተነሳች ሀሳብ ነች። ይህንንም እነዚህም ካታጎሪዎቹ የምታቸው አስራ አራቱ ብለን የወሰናቸው ሰው የሚያውቃቸው ነገሮች ናቸው በአብዛኛው። ለዛ ነው፣ ግን አሁን ለምሳሌ እዚህ ጋር ትንሽ ኮንፊውዝ የሚያደርግ ለምሳሌ እደ ጥበብ የሸክላ ስራዎች ሌላ የሰፌድ ስራ ሊሆን ይችላል። እነዚህ የእጅ ስራዎች በሙሉ አሁን ብዙ ሰው ላያውቃቸው ይችላል። እነዚህን ሰዎች ቅድም ካልኩት ጋር አሁን ቴስት እናደርግበታለን፣ እናየዋለን። የሰውን ሪያክሽን አንድ ኤለመንት እንደዚህ ያን ታካትናል እንጂ አብዛኛዎቹ የምታያቸው ነገሮች በሙሉ ሰው የሚያውቃቸው ናቸው ማለት ነው። ከዛ አኳያ ይታይና፣ አስራ አራት የወረደው ስንጥል ስንጥል ስንጥል ነው። አስራ አራት ግን አሁን በጣም ጥያቄ ያበዛቸው ከሄደ ደግሞ አስራ ሦስት አስራ ሁለት እየሆነ ሰው እንደዛ ነው። ግን ብዙ ነው። ካታጎሪውን ቅድም ዳርኳችሁ፣ ጥበብና ባህልን ስናገናኘው ይበዛል። የድምፅ አሰጣጡ በምን አይነት ሁኔታ ነው? የመጀመሪያ ጥያቄ ነው። ሌላው ሽልማቱስ፣ እንደው ካሰባችሁት ሽልማቱ ምን ምንን ያካትታል የሚል ነው። በቀጣይነት ደግሞ ሌሎችንም መረጃዎች ስለምሰጡን ከአስር ቀናት በኋላ እንደዚህ እያልን ለአድማጭና እንዲሁም ደግሞ ለተመልካች መረጃዎችን ማድረስ እንቀጥላለን ማለት ነው። አመሰግናለሁ። ህይወት ዘመን ተሸላሚ መስፈርት አይ ቲንክ የሰጠናችሁ እንትን ላይ አለ። ቅድም ለማንሳት እንደሞከርኩት መሰረታዊ የሆኑ መመዘኛ ነጥቦች አሉ እያንዳንዱን ካታጎሪ ላይ ነገር ግን ስፔሲፊክ ደግሞ ሆነው ለየራሳቸው የመደብናቸው አሉ። ግን እዚህ ጋር ያስቀምጥኩላችሁ አስሩን ካታጎሪዎች እንድታዩዋቸው አስሩን መመዘኛ ነጥቦች መሰረታዊ የሆኑና ሁሉም ላይ ልናካተታቸው ምንችላቸው። ለምሳሌ ባህልን ማስተዋወቅ አንዱ ቅድም እንዳልኩት አንዱ ስራ የተመረጠው ወይም እጩ ሊሆን የመጣ ወይ የተመዘገበው ባህልን የማስታወቅ ስራ ሰርቷል ወይ ነው። በፊልሙም ይሁን በሚወዳደርበት መስክ ማለት ነው። ሌላ የኢትዮጵያን ብዝሃነት መወከል፣ ዳይቨርሲቲ ኢንክሉሲቭ ነው ወይ ዳይቨርስ ነው ወይ ብዙ ነገሮችን ተች አድርጓል ወይ እሱ። አሁን ለምሳሌ ቅድም ብርሃኑ ሽብሩ ያነሳቸው የህይወት ዘመን ተሸላሚ ያላቸው ሰዎች አርባና ሀምሳ ዓመት የሰሩት ሰዎች በጣም ብዙ ባህሎችን የዳሰሱ ናቸው፣ በመላው ኢትዮጵያ እየዞሩ የተለያየ ባህልን ያንጸባርቁ፣ ያስተዋወቁ፣ ለወጣቱ ትውልድ ያሸጋገሩ ሰዎች ናቸው። ኢንክሉሲቭ ሆነው የሁሉንም ወይም ደግሞ የአብዛኛውን ባህል አንጸባርቀዋል ማለት ነው። በእንደዚህ በእንደዚህ አይነት መመዘኛ ነጥቦች ልናወዳደራቸው እንችላለን ማለት ነው። ይህን እዚህ ላይ ሜል የምታዩት ቅድም እንዳልኩት መሰረታዊ የሆነ መመዘኛ ነጥብ ሆኖ ግን ለእያንዳንዱ ደግሞ ስፔሲፊክ የሆኑ የመመዘኛ ጥያቄዎች አሉት ማለት ነው። እሱን ደግሞ ቀስ ብለን ደግሞ ወይም ፖስት እያደረግን ነው ስንሄድ እያየናቸው ናቸው እንሄዳለን ማለት ነው። የጊዜ ገደቡ ላስት ይር ስራዎች ነው ስንል የ2016 ማለት ነው። 2016 ከመስከረም ጀምሮ እስከ 2016 በአጉሜ መጨረሻ ድረስ ያሉ ስራዎች ብቻ ለ2017 ይገባሉ። የ2017 ስራዎች ደግሞ ለ2018 ይገባሉ ማለት ነው። በእንዲህ አይነት ሁኔታ እናደርገዋለን እንጂ መሀል ላይ መዛባት ያመጣብናል አለበለዚያ። የአራተኛው አምስተኛው እና ስድስተኛው ያነሳሃቸው ጥሩ ጥያቄዎች ናቸው። ከሀበሻም በተደጋጋሚ ሲጠየቁ የነበሩ ናቸው። በምን መንገድ ልዩነት ፈጥረን እናደርሳለን የሚለው ነው። ለምሳሌ የዲያስፖራው እልል ያለ ዲያስፖራ የኢትዮጵያን ባህል በሌላው ዓለም ባለበት ቦታ በተለያየ መንገድ ፕሮሞት ያደረገ ነው። አይደለ አንኑ አላማችን ኛ ምንድ ነው፣ ባህልን ያስተዋወቁ ሰዎችን ማገዝ፣ መደገፍ፣ ማስተዋወቅ ነው። በኛ በኩል ደግሞ ማለት ነው እልል እንዳለ አዋርድ ማለት ነው። ስለዚህ የዲያስፖራው ፓርት ከዛ ነው የሚመጣው። ዲያስፖራው ከዛ መጥቶ እዚህ መስራቱን ስርሊ ሳይሆን ባለበት አካባቢ ባለበት ሀገር ያንን ፕሮሞት ስለማድረጉ ነው። የጥንዶቹ ያልናቸው ጥንዶችም ግለሰቦችም ሊሆን ይችላሉ። አሁን እዚህ ጋር ለስም ስለተመቸን ነው እንጂ ግለሰብም ሊሆን ይችላል። ይሄም ራሱ ምንድን ነው ቅድም እንዳልከው የማይታወቁ ሰዎች የሚታወቁም ሰዎች ሊሆን ይችላሉ። በግላቸው ተነሳሽነት የሚዲያ ገዛ ወይ የፊልም ገዛ ወይ ምናምን ኖሮ ላይሆን ይችላል። ግን የራሳቸው የህይወት አካል አድርገው ፕሮሞት ያደረጉ ሰዎችን ለማበረታታት ነው ማለት ነው። ሰው ልዩነቱ በዚህ ጋር ይቀመጣል ማለት ነው። እቺ የእልል ያለ አለባበስ የእለት እለት ነው። የሽልማት ውድድሩ እለት የሚቀርብ ነው የሚሆነው። ያለታ የሚመረጡ ኮሚቴዎች ይኖራሉ። እነሱ ከዛ ውስጥ እልል ያለ ሀሳብን የሚያቀርብልን ማለት ነው ዴፊኒትሊ፣ አብዛኛው ሰው የሀበሻ ልብስ ለብሶ እንዲመጣ ግልጽ ነው። ግን ያንን ባህላዊና ዘመናዊነት እኛ በምንፈልገው ወይም ደግሞ በምናስቀምጣቸው ክራይቴሪያዎች አሟልቶ የመጣን ሰው የምንሸልምበት ይሆናል ማለት ነው። እና እችኛዋ ካታጎሪ የዛን ሁለት ቮት የሚደረግ ነው። ሰው ራሱ ኢንቮልቭ የሚያደርግበት ሚንስ ይኖራል፣ ኪዋር ኮድ ይኖራል። ስለዚህ በዛ ላይ ስካን እየተደረገ ስልካችሁ ላይ ሲመጣ ራሳችሁን ቮት የምታደርጉት ይኖራል ማለት ነው። በዚህ አይነት ሁኔታ ልዩነቱ ይሄ ነው ማለት ነው ከሌሎቹ ጋር ያለመለስ ከሆነ መሀል መሀል ላይ ተቋርጬ እችላለን። ሀበሻ ስለሆነ ጉዳዩ ሀበሻ ሙሉ ኢትዮጵያን የሚወክልልን ኮንሴፕት ነው። ስለዚህ ቋንቋው በአማርኛ መንገድ ድቦ አይደለም። ሀበሻዊ ከሆነ ሁሉም አይነት ቋንቋ የተሰራ መሳተፍ የሚችልበት ነው ማለት ነው። አለዚያ መጀመሪያ መጣነውን ሀሳብ ይጠረስብናል። ኢንክሉሲቭ አይደለንም ማለት ነው። አንድ ቋንቋ ብቻ ይዘን ከመጣ ብዙሀነት ያለው ብዙ ቋንቋ ያለበት ነው። ኦፍኮርስ አንዳንዶች ብዙ ፕሮዳክት ያወጣሉ በአንዳንድ አይነት ቋንቋ ግን ኢትስ ኦኬ እያደገ መሄድና የሚለወጥ ነገር ስለሆነ እኛ ኢንክሉሲቭ ልንሆን የምንችለው ለሁሉም ስን ከፍተው ነው። ስለዚህ በአማርኛ ቋንቋ የተገደበ አይደለም ማለት ነው። የድምፅ አሰጣጡ የተወሰኑት በጁሪ ወይም ደግሞ እኛ ጋር ባሉ ኮሚቴዎች የሚመረጥ ይሆናል። የተወሰኑት ደግሞ ለህዝብ ብቻ የሚቀርቡ ይሆናል። ከዛ ደግሞ በህዝብም በእኛም ደግሞ የሚዳኘዋሉ። ዝም እያንዳንዱን ገረፍ ገረፍ ላድርጋቸው። ለምሳሌ የላይፍ ታይም አቺቭመንቱ ሙሉ በሙሉ በእኛ የሚሰራ ነው የሚሆነው አቶ ብርሃኖች ብሩ እንዳቀረበው የዲያስፖራው የጥንዱ እንደዚሁ በእኛ የሚሰራ የሚሆነው ግን እልል ያለ አለባበስ ለምሳሌ የፐብሊኩና በእኛ በምናዋቅራቸው የዕለት ሁለት በምናዋቅራቸው ለምሳሌ የፋሽን ፖሊስ ልንላቸው እንችላለን የምናዋቅራቸው ቲም የሚሰራ ይሆናል ማለት ነው።